ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር መስገን ሁላችሁም በያላችሁበት ሰላም ሆኑልኝ፣ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምታበረታትኝ ሁልጊዜም እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሁን እዚ ጋር እችን የመሰለች ቆንጆ ሰላጣ ለብቻ የምትበላ ያለማባያ የምትበላ ሰላጣ እሰራለሁኝ ከተለያዩ ግብአቶች አድርጌ ጤናማ የሆነ በጣም ቆንጆ የምትወዱት እና ቆንጆ የሆነ ሰላጣ አብሬ እሰራለሁኝ። ውድ ቤተሰቦች እንግዲህ አብራችሁን ቆዩ እስከ መጨረሻው ድረስ ግብአቶችንም አሳያችኋለሁ። አሁን ወደ ስራው እንገባለን። መልካሙን ሁሉ ተመኘው። መልካም ጊዜ፣ መልካም ቀን ለሁላችሁም በያላችሁበት በአለም ዳርቻ እግዚአብሔር ይጠብቃችሁ። ሁላችንንም ሰላሙን ያብዛለን። እንግዲህ ቤተሰብ ባለን ነገር እንግዲህ ቀለል ያለች የጾም አማራጭ የምትሆን ነው የምሰራው። አሁን እዚህ ጋ እንደምታዩት ቦሎቄና ሽምብራ ዱቤ ያጎነቆለ አለኝ። እዚህ ጋ ደግሞ ሰላጣውን ደቀቅ አድርጌ ከትፊያት አለሁኝ። እንደምታዩት እዚህ ጋ ቃሪያ አለኝ፣ አቡካዶ አለኝ፣ ሎሚ አለኝ፣ ቃሪያዎች አሉኝ፣ ቲማቲም አለኝ እና ሽንኩርት አለኝ። እነዚህን ግብአቶች የተጠቅሜ ሌላም ተጨማሪ የምጨምረዋለኝ እንግዲህ ቆንጆ የሆነ ሰላጣ እንደ ሰላጣ ቀለል ያለች የጾም አማራጭ እንሰራለን ማለት ነው። ቤተሰቦቼ እስከ መጨረሻው አብራችሁን ቆዩ፣ ተወዱታላችሁ። ቀለል ባለ መልኩ የተሰራች ናት። ያው በዚህ መልኩ እንግዲህ ከታትፌ አዘጋጃጅቸዋለሁ ሁሉንም። አሁን አቡካዶ ይቀረኛል፣ ቴምር ይቀረኛል። እና ደግሞ የሰላጣውን የዚህን ሶሱን እንግዲህ ሎሚ ማር እና ዘይት ኦሊቭ ኦይል ጨው አድርጌ ቀመመዋለሁኝ። አሁን ደግሞ እዚህ ጋር ያቀረብኳት እቺ ሰላጣዋለች። ሰላጣውን እንግዲህ እንዴት አድርጌ ሰንጠቅ ሰንጠቅ አረጋት ና በጀርባ በኩል በቀላሉ እንድንመላጥ እንድንችል እንግዲህ ስሰነጥቀው አላሳየኋችሁም በእጅን ትንዤ ነበረ አሁን በጀርባ አስተኝታችሁ ዝም ብላችሁ በቀላሉ ሰንጠቅ ሰንጠቅ ካደረጋችሁት ችን ለመላጥ በጣም ኢዚ ነው፣ በጣም ቀላል ነው። እንደዚህ አድርገን በእጅግ ካሜራውን ይዤ ስለሆነ ለዛ ነው። እንደዚህ አደርግና ሁሉንም ጨርሼ ከዛ በኋላ ተመልሼ እመጣለሁ። ከታትፌ ሁሉን ጨማመሬ የቀረውንም ደግሞ እንደዚሁ እንትን ብዬ ከታትፌ አዘገጃጅቼ እንደዚህ ሲሆን በቀላሉ ይላጠልናል። አሁን እዚህ ጋር ይኸው እንደምታየት ማራለኝ እዚህ ጋር ከማሩ ላይ ሎሚ ላይ ጨምራለሁ ማለት ነው። ጫው ደግሞ ትንሽ ጨምራለሁ እዚህ ጋር ጫው፣ ትንሽ ኦሊቭ ኦይል ትንሽ። ይኸው ቴምርም እንግዲህ የተወሰነ ቴምሮች አስገብቻለሁ ግባቴ ውስጥ እንግዲህ የሌለ ነገር የለም። በጣም ጤናማ ነው። በጣም ቆንጆ ነው። ብዙ ጥቅም፣ ብዙ ነገር የምናገኝበት አንዳንድ ጊዜ እንደዚህ ቀለል ያለ ነገሮችን በልተን ብዙ ጥቅም የምናገኝበት ትንሽ ነገሮችን ይዘን ብዙ ነገር የምናገኝበት ይሆናል። እንደምታዩት ቦሎቅ አለው፣ አተር አለው፣ አቮካዶ አለው፣ ቴምር አለው፣ ቲማቲም አለው፣ ቃሪያ አለው። ሁለት አይነት ቃሪያ አረንጓዴው እና ቦፌው የሚያቃጥለው እና ሰላጣ ደግሞ ከስር አለ፣ ኩከምበር አለ። ምን የሌለ ነገር የሌለውን አጠይቁኝ። በእውነት ሁሉ ነገር አለው። በጣም አሪፍ ነው። እዚህ ጋር ደግሞ ሶሱን እየሰራሁኝ ነው። እንግዲህ ደግሞ ሶሱን ከሰራሁኝ በኋላ ተመልሼ ደግሞ መጨቼ ለውሼ ደግሞ አንድ ላይ ለምግብ ምግብነት አድርሼ ያሳያቸዋለሁ። ሁሉንም እንግዲህ ትወዱታላችሁ። እናንተም እንደምትሞክሩት ተስፋ አለኝ እንዲህ እንዲህ አይነት ነገሮችን ያው ሁሌም እንደምትሞክሩትም አውቃለሁ። ሁሌ እንደምትበሉም እንደምትመገቡም ሁሉም ሰው ለጤና ተስማሚ የሆነ ነገርን ያው ሼር እንደራረግ ብዬ ነው። እንማማርበት ብዬ ነው። በጣም ቆንጆ ነው። ለእኔ ተስማማኝን የሰራሁትን ጥሩ ነው ብዬ ያሰብኩትን ወደ እናንተ ይዤ መጥቻለሁ። ጤናማ ነው ያልኩትን ውድ ቤተሰቦቼ እንግዲህ ይሄንን ይመስላል። ያው እስቲ መጨረሻውን ደግሞ አብረን እናያለን። ያለን እንግዲህ ጨማምሬ ሁሉን አስተካክዬ አሁን እንግዲህ ይሄውና እንደምታዩት ይሄንን የቀመምኩትን ቀመሙን እዚህ ላይ አደርገዋለሁ። ሶሱን ያፈሰስኩትን ያዘጋጀሁትን እያፈሰስኩ ነው። በጣም ቆንጆ ቆንጆ ቆንጆ ጤናማ የሆነ የጾም አማራጭ ይሆነናል። በጣም ቆንጆ ነው፣ ትወዱታላችሁ ሎሚ ማርና ጫው እንደገና ደግሞ ቆንጆ በርበሬ ትንሽ አድርግ ያለው ይሄንን ሚክስ አረጋለሁ ማለት ነው። እንደዚህ ሚክስ አረግና በጣም ጤናማ የሆነ ቆንጆ የሚጣፍጥ በጣም ትናንትና እኔ ቀምሼ ነው በሆነ ዛሬ ድጋሚ የሰራሁት ለእናንተ በጣም ቆንጆ ነው። እኔ ወድጃዋለሁ፣ እናንተም ትወዱታላችሁ።

ልዩ ነው። ብታይ በእውነት በጣም ቆንጆ ነው። በጣም ቬሪ ቬሪ ቴስቲ። በዛ ላይ ጤናማ ነው። ሁሉንም የያዘ ነው። የተመጣጠነ ነው። ሌላ ምንም መመገብ አያስፈልግም። ይችኑ ብልት አድርጎ በጤና ጎመን፣ በጤና ተብሏል። በእውነት ዩት በጣም ቆንጆ ነው። ዋው፣ ነው በእውነት። ሦስቱን የፈለጋችሁትን ማድረግ ትችላላችሁ። ቤተሰቦቼ ለዛሬው ይዤላችሁ የመጣሁት ይሄንን ይመስላል። ሰላም ሁኑልኝ። ከነክችነው ባይ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን።